በዚህ ዓመት ሕይወቴን ሙሉ በሙሉ የቀየረ ውሳኔ ያደረግኩ። ሰዎችን መከተል አቆምኩ። ሁሉንም ለማስደሰት መሞከርን አቆምኩ እና ጀመርኩ። በእውነት ጀመርኩ በራሴ ላይ ማተኮር እና እኔ ማለቴ ያ የውሸት ራስን መንከባከብ አይነት አደል። ያ የሚያነቃቁ ጥቅሶችን በማህበራዊ ሚዲያ ላይ መለጠፍ፣ ለሶስት ቀናት ማስታወሻ መያዝ፣ ከዛ ደግሞ መተው እኔ ማለት እውነተኛዋ አይነት እኔ፣ አስተሳሰብህን፣ እንቅስቃሴን፣ ኑሮን የሚቀይር ምክንያቱም፣ በእውነት በራስ ላይ ስታተኩር ሁሉም ነገር ይለወጣል፤ አስተሳሰብህ፣ ሰላምህ፣ ተግሣጽህ፣ ጉልበትህ። ግን እውነቱ ይህ ነው። ብዙ ሰዎች በራሳቸው ላይ ማተኮር ምን ማለት እንደሆነ አያውቁም። ስለዚህ በዚህ ቪዲዮ ውስጥ ይህን ለማስረዳት እሞክራለሁ። በእውነት ምን ማለት እንደሆነ ለምን ብዙ ሰዎች በዚህ ውስጥ እንደሚወድቁ እና እንዴት በትክክል ማድረግ እንደሚቻል ራሳችሁን ሳታጡ ማለት ነው። አንደኛ፣ ለምን ብዙ ሰዎች ይሳሳታሉ? ሰዎች በራስ ላይ አተኩር ሲሉህ የመጀመሪያው ወደ አይምሮ የሚመጣው ምንድን ነው? ምናልባት ሰዎችን መቁረጥ፣ መጥፋት፣ ወደ ጂም መሄድ፣ ጠንክሮ መስራት፣ ገንዘብ ማግኘት እንዴት እነዚህ ነገሮች ጥሩ ይመስላሉ እና አንዳንዶቹ ጥሩ ናቸው። ግን ያው ሙሉ ስዕል አይደለም። ምክንያቱም እውነቱ ይህ ነው፦ በየቀኑ ወደ ጅም መሄድ፣ ለ12 ሰዓታት መስራት፣ ምንም መስተጓጎል የለውም። በማህበራዊ ሚዲያ ላይ መለጠፍ ትችላለህ። ነገር ግን አሁንም በእውነት በራስህ ላይ አትኩረ ይሆናል። ለምን? ምክንያቱም እነዚህን ነገሮች ሁሉ ለማረጋገጫ ነው የምታደርገው። ሰላምን አትከተልም፣ ማረጋገጫ ነው የምትከተለው ምንም እንዳላደረክ ማረጋገጫ ሳይሆን ያደረግከው ነገር ትክክል እንደሆነ በሰዎች ዘንድ እንድታሰብ ነው የምትፈልገው። ከሌላ ሰው በተሻለ እንዳሻሻልክ ማረጋገጫ። እውነተኛ ትኩረትህ በእብሪተኝነት አይመጣም፣ ከፍላጎት ነው የሚመጣው። ትኩረትህ አሁንም በሌሎች ሰዎች ላይ ከሆነ በራስ ላይ ማተኮር አትችልም። ሁለተኛው በራስ ላይ ማተኮር በእውነት ምን ይመስላል? በራስ ላይ ማተኮር ማለት በመጨረሻ እኔ በእውነት ምን እፈልጋለሁ ብሎ መጠየቅ ነው። በመስመር ላይ ጥሩ የሚመስለውን ነገር አይደለም፣ የሚያስደንቅ የሚመስለውንም አይደለም፣ ግን ለአንተ በእውነት አስፈላጊ የሆነውን ማለትም በእንቅልፍ መንቃትና የወደፊት ሕይወቴን የማይመግቡ ነገሮች ላይ ጉልበቴን አላባክንም ብሎ መወሰን ነው። ማለት በጸጥታ መቀመጥና በዚህ ምቾት መሆን ባለጌ ሳይሆን ኃላፊነት መሆን መሆኑን መረዳት ነው። በራስ ላይ መኖር ማለት ራዕይህን ለማያዩ ሰዎች መግለጽ መተው፣ ዋጋን ማወቅ፣ ሰላምን መጠበቅ መጀመር ነው። ሰዎች እንዲረዱ መለመን ትተህ ራስን መረዳት መጀመር ነው። አንዳንዴ ይህ ማለት የተለያዩ ፕሮግራሞች ላይ መሄድ ሲገባ በቤት ማረፍን መምረጥ፣ ጊዜህን ለሚያባክኑ ነገሮች ሳይሆን ጊዜን እድገት ላለው ነገር ላይ ማዋል ማለት ነው። እውነተኛ ትኩረት ሚዛን ነው፣ ለዘላለም መጥፋት አይደለም። ይህ ማለት በቂ ለሆነ ጊዜ መጥፋት ነው። ይህም የበለጠ ጠንካራ ግልጽ ማንነትና እርግጠኛ የሆነ ስብና እንዲኖር ያደርጋል። ስለዚህ በራስ ላይ እንዴት በእውነት ትኩረት ማድረግ ትችላለህ። ይህ ለእኔ ይሰራልኝና በቁም ነገር ከወሰድ ከሆን አንተም ይሰራል። የመጀመሪያው እርምጃ ግልጽ ሆኖ ምን እንደምትፈልግ ካላወቅ በምን ላይ ማተኮር እንዳለባት አቅም በግልጽ ጻፍ። በእውነት ጻፍ። የምትፈልገውን ነገር ጻፍ። ከስድስቱ ወራት በኋላ ማን መሆን እንደምትፈልግ ስኬቶች ብቻ አይደሉም ልማዶችም ጭምር ያ ያንተ ስሪት በየቀኑ የምታደርጋቸውን ነገሮች መጻፍ ያስፈልጋል። ሁለተኛው እርምጃ ጫጫታውን መቁረጥ ነው። ከሁሉም ሰው ምክር መቀበልን አቁም። እያንዳንዱ ድምፅ በአእምሮ ውስጥ ቦታ አይገባውም። አቅጣጫህን የሚያውቁ አስተያየቶችን አጥፋ። ከምትወዳቸውም ሰዎች ቢሆን ምክርንና አላስፈላጊ ሀሳቦችን መቀበል አቁም። ሶስተኛው በትንንሽ ድሎች ትልልቅ ድሎችን መገንባት ነው። ህይወት በአንድ ሌሊት መለወጥ አይችልም። በየቀኑ መቆጣጠር የሚችሉ ትንንሽ ጥቃቅን ነገሮች ላይ ትኩረት አድርግ። ትንንሽ ነገሮች ተጠራቅሞ ትልቅ እንደሚሆኑት ሁሉ ትንንሽ እቅዶችህ በማሳካት የተለየ ትልቅ እቅድ ላይ እንድትደርስ ይረዳል። አራተኛ፣ ጉልበትህን ጠብቅ። ጉልበትን አላስፈላጊ ለሆኑ ነገሮች ሰው ማማት፣ ማይጠቅሙ ነገሮች ጉልበትን ሊጨርሱ በሚችሉ አላስፈላጊ ለአንተ ለወደፊት እቅድ ይጠቅማሉ ብለህ ማታስባቸው ነገሮች ላይ ጉልበትን ማባከን አቁም ጉልበትህን ለወደፊቱ ህይወት ሊረዳ የሚችል እና የወደፊቱ ዓላማ ላይ ሊያደርስ የሚችሉ ነገሮች ላይ በሙሉ አውለው። እንደዛ ሲሆን የተሻለ ይሆናል። በራስ ላይ ማተኩር ማለት መገለል አይደለም፣ ራስን የሚጎድሉ ነገሮችን መቁረጥ ማለት ነው። ይህም ማለት ዓለም መጥላት ወይ ደግሞ በጉልበቴ ላይ እኔን ብሎ መቆራራት አይደለም። ያ ትኩረትን ይነሳል። ይህ ማለት ህይወትን ለሚጠቅሙ ነገሮች ሙሉ ነገሮች ሁሉ ትኩረት ማድረግ፣ ራስ ላይ ትኩረት ማድረግ ለአንተ የወደፊት ህይወት ጠቃሚ የሆኑ ነገሮች ላይ ትኩረት ማድረግ ማለት እንጂ ከሌሎች ሰዎች ወይም ከማህበረሰቡ ከቤተሰቦች መገለል አይደለም። ማህበረሰቡ የሚያደርጋቸው ቤተሰቦች የሚያደርጓቸው የሚሰጡም ሀሳቦች ለአንተ ወደፊት ህይወት ጥቅም ያላቸው መስሎ ከተሰማ እነሱ ትቀበላለህ። ግን ከዛ ውጪ አንተ ህይወት ትኩረት ላይ ምንም ተጽኖ ላይኖራቸው የሚችሉ ሀሳቦችን ትቆርጣለህ። አላስፈላጊ የሆኑ ቦታዎች ላይ አትገኝም። አላስፈላጊ የሆኑ ጥሪዎች ላይ አትገኝም። ሰው በተሰበሰበበት ለአንተ የሚጠቅመ መስሎ እስካልተሰማ ድረስ እዛ ቦታ ላይ አትገኝም ማለት ነው። ይህም ማለት የምትጠራባቸው ቦታዎች ላይ አትሄድ ማለት ሳይሆን ያ ነገር አንተን የማይጠቅም ከሆነ ከዓላማ የሚያዘናጋ ከሆነ የወደፊት ህይወት ላይ እንቅፋትም ሆኖ የሚሰማ ከሆነ አትሄድ ማለት ነው። ይህ ማለት ሌሎች አስፈላጊ የሆኑ ሁኔታዎች ላይ መገኘት እንዳለበት ሳትረሳ ማለት ነው። የሚጠቅሙም ነገሮች ከሆኑ መገኘት ኑር ከውስጥ በሆነ ተራስ ላይ ስትኩረት ስታደርግ ህይወት የተለየ ስሜት መስጠት ይጀምራል። ጠዋቶች የተረጋጉ ይሆናሉ። ግቦች የሚቻሉ ይሆናሉ። ህይወት ውስጥ ያሉ ሰዎች በፊት እንደሚያዩ አሁን አየውም። በተለየ መንገድ ቢያዩም አንተ ግድ አይሰጥም። ሰላምን መሳብ ትጀምራለህ። ትኩረትን መክተል ትጀምራለህ። ግልጽ የሆነ ወደፊት እቅድ ወይም አላማ ይኖረሃል። እሱን ለማሳካት ያለ እረፍት በትጋት ትሰራለህ። ሞራል ይኖረሃል። ምክንያቱም ወደፊት ያስቀመጥኩ አላማ ስላለ ተግተ ስለሆነ መሰራው እንቅልፍ መተኛት ብዙ አያምርም። አላስፈላጊ ጊዜ የሚባክኑ ነገሮችን ትተዋለ። ይሄ እራስ ላይ ትኩረት ስታደረግ ከምታገኛቸው ነገሮች መካከል አንዱ ነው። ስለዚህ የቪዲዮ እንደተመለከትከው ከሆነ የጠፋ ሆኖ ከተሰማ ወይም ምን ማድረግ እንዳለብ ካላወቅ ጸጥ ብልና ብቻህን ሆነ ሀሳብን ለመሰብሰብ ሞክር። ምን እንደምትፈልግ ለማሰብ ሞክር። ምን ለማድረግ ነው የምፈልግ ወደፊት በህይወቴ ላይ ምን መፍጠር ፈልጋለሁ የሚለውን ነገር ቁጭ ብለህ ለማሰብ ሞክር በተረጋጋ መንፈስ። ይህም ማለት በአንድ ቀን ወይ በአንድ ሰዓት ይመጣል ማለት አይደለም። ቢያንስ ሳምንት፣ ወርም ወራቶችም ሊፈጅ ይችላል። ግን እንደዛም ቢሆን አንዴ ማሰብ ስትጀምር፣ አንዴ ምን እንደምትፈልግ መመርመር ስትጀምር፣ ነገሮች ግልጽ እየሆኑ ህይወት ላይ ምን መፍጠር እንደምትፈልግ የተለያዩ ሀሳቦች ይመጡላል። እነሱን በማመዛዘን የተሻለ ነገርን ለመፍጠር መሞከር ህይወትን የተሻለ ያደርገዋል። ስለዚህ በመጨረሻም ራስህን ጠይቅ፣ ለሌሎች ሁሉ የምትሰጠው ጉልበት፣ ጊዜ፣ ህይወት ምን ጥቅም አለው? ለራስህ ካልሰጠኸው። ስለዚህ ሌሎች ላይ የምታሳልፈውን ጊዜ ወደ ሌሎች የምታደርገውን ጊዜ ወደ ራስህ ላይ አድርገህ ለህይወትህ ለወደፊቱ ዓላማ የሚጠቅሙ ነገሮች ላይ ለማሰብ ለማድረግ ደግሞ እነሱ ላይ ደግሞ ለማዋል የምትፈልገውን ነገር መጀመሪያ ማወቅ ስላለብህ ለራስ ጊዜ መስጠት፣ ከዛ ራስ ላይ ማተኮር፣ ከዛ ነገሮች ግልጽ ይሆናሉ። ስለዚህ በስተ መጨረሻ ራስ ላይ ማተኮር ለወደፊት ትልቅ ጥቅም እንዳለው እና የተሻለ ህይወት ህይወት ላይ የተሻለ ውጤት ለማምጣት እንደሚረዳ ግልጽ ነው። ስለዚህ ይሄ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ላይክ በማድረግ ሌሎች ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ።